ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ረሃብን ለጦርነት መሳሪያነት መጠቀም የለብንም ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ የምግብና ግብርና ድርጅት አርባ አራተኛው ጉባኤ ላይ የተገኙ ሲሆን ረሃብን እንደ ጦር መሳሪያ መጠቀም እንዲሁም ድህነትን ከማጥፋት ይልቅ ለጦርነት መሳሪያ ምርት የሚውለውን ወጪ አውግዘዋል። የተባበሩት መንግስታት የምግብና ግብርና ድርጅት አርባ አራተኛው ጉባኤ ከሰኔ 20 እስከ 27 ቀን 2017 ዓ ም በሮም እያካሄደ ሲሆን ቅዱስነት ለመመልከታቸው ኢየሱስ ሲናገር ለመስማት የመጡትን ሰዎች ለመመገብ ያደረገውን እንክብካቤ በማስታወስ ቤተ ክርስቲያን ረሃብን ለማስቆም የሚደረገውን ጥረት ሁሉ እንደምትደግፍ አስታውሰዋል። በክርስቶስ የተፈጸመውን እውነተኛ ተአምር ረሃብን ለማሸነፍ ቁልፍ ከስግብግብነት ይልቅ በመካፈል መሆኑን እንገነዘባለን። አንዳንድ የዓለም ክፍሎች የተትረፈረፈ ምርት ቢኖራቸውም ረሃብና የተመጣጠነ ምግብ እጦት እየቀጠለ በመሆኑ ብዙ ሰዎች ፍላጎታቸውን ለማሟላት ይናፍቃሉ በማለት ተናግረዋል። ቅዱስነታቸው ረሃብን እንደ ጦር መሳሪያነት ሲጠቀሙ በጥልቅ ሀዘን እየተመለከትን ነው፣ በማለት የተሰማቸውን ሀዘን ገልጸው የፖለቲካ ቀውሶችና የኢኮኖሚ መቋረጦች የምግብ ቀውሱን በማባባስ ከፍተኛ ሚናን ይጫወታሉ፣ ሰብአዊ እርዳታንም ያደናቅፋሉ፣ የአካባቢውን የግብርና ምርትም ያበላሻሉ፣ እንዲሁም ሰዎች የምግብ አቅርቦትን ብቻ ሳይሆን የተከበረ ህይወት የመምራት የተከበረ ህይወት የመምራት መብትንም ይነጥቃሉ ሲሉ መልእክታቸውን አስተላል